የተሾመው የትግራይ ጊዜያዊ አስተዳደር መግለጫ ወጣ። በዚህም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረን ታጣቂ ኃይል እና ሰፋሪዎች በአስቸኳይ እንዳስወጣ ጠየቀ። ከፈጣሪ ጋር ያለ ግንኙነት እኔና ሱነን የምናውቀው ስትል ዘፋኛና አርቲስቷ ድምፃዊ ኩኩብ ሰብስቤ ተናገረች። የኤርትራ መንግስት ለትግራይ ወደብ ልትከፍት ነው ተባለ። አቶ ክርስቲያን ታደለና አቶ ዮሐንስ ቧ ያለው በቅሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ኤርትራ ተማሪዎቿን ወታደራዊ ምሽጎቿን አስጎበኘች። እስራኤል የእሳት አደጋ ሰራተኞች በኢየሩሳሌም ዙሪያ ተከስቶ የነበረው 48 ሰዓት ያስቆጠረው ሰደድ እሳት ለመቆጣጠር ጥረት ማድረጓን ቀጥላለች። ስለ አነጋጋሪው የትራምፕ ጋርድም የምንላችሁ ነገር አለ። ታንዛኒያ የአሜሪካን ዶላር እና ሌሎች የውጭ ምንዛሪዎች በሀገር ውስጥ ግብይት መጠቀም አገደች። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለእለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድትዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። አቶ ክርስቲያን ታደልና አቶ ዮሐንስ ቧ ያለው በቅሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። በቅሊንጦ ማረሚያ ቤት ሚያዚያ 22 ቀን 2017 ዓመተ ምህረት ምሽት ላይ ቀይ ቦኔት የጫኑ የፌደራል ፖሊሶች ቁልፍ ሰብረው በመግባት አቶ ክርስቲያን ታደልና አቶ ዮሐንስ ቧ ያለው እንዲሁም ዶክተር ወንዶሰን አሰፋን ጨምሮ ሌሎች እስረኞችን ከእስር ቤታቸው አስወጥተው እስከ ንጋቱ 7 ሰዓት ድረስ ሜዳ ላይ እንዳሰሯቸው መረጃዎች ጠቁመዋል ተጎጆቹ ሚያዚያ 24 ቀን ለፍርድ ቤት ባቀረቡት አቤቱታ ሌሎች በኃይል ቤታቸው ሰብረው በመግባት እጃቸውን ወደ ላይ እንዳደርጉ ካዘዙ በኋላ መሳሪያ አስፈራርተዋቸው ሜዲያ ላይ በሰልፍ እንዳሰሯቸው እንዳሳደሯቸው ገልጸዋል። በተለይ ቀደም ሲል የጤና ችግር የነበረበት አቶ ዮሐንስ ቧ ያለውና ክርስቲያን ታደለ ለተጨማሪ የጤና እክል ሲጋለጡ ሊጋለጡ መሆነ እንደሚችሉ ገልጸዋል። የፌዴራል ፖሊሶች ማረቢያ ቤቱን ሰብረው የገቡበትና እስረኞችን ከክፍላቸው ያስወጡበት ምክንያት እስካሁን በግልጽ አልታወቀም። ይሁን እንጂ ይህ ድርጊት እስሮችን ላይ ከፍተኛ ስጋት እንደፈጠረባቸው ጠቁመዋል። ወታደራዊ ምሽጎችን አስጎበኘች። በአሰብ ከተማ ወልደ አብ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች በኢትዮ ኤርትራ ድንበር አቅራቢያ የሚገኙውን የጦር ግንባር ምሽጎች ጎብኝተዋል። ምሽጉ በኢትዮ ኤርትራ ጦርነቶ ከፍተኛ ውጊያ እየተካሄደበት የሚገኘው የቡሬ የጦር ግንባር ነው። በዚሁም ቡሬ ግንባር እንደ ኤሮፓ አቆጣጠር ከሰኔ 3 ቀን እስከ ሰኔ 12 ቀን 20 ዓ ም ኢትዮጵያ የአሰብ ወደም ከተማን ለመቆጣጠር በተደረገው ከባድ ውጊያ ኢትዮጵያ በኩል ከ4125 ወታደሮች እንደሞቱና ከ7100 በላይ እንደቆሰሉ፣ ሰባት ታንኮች እንደወደሙ መረጃዎች ይጠቁማሉ። ኤርትራ ለትግራይ ወደብ ልትከፍት ነው ተባለ። በማህበራዊ ሚዲያ ምንጮች እንደዘገቡ ከሆነ ኤርትራ ለትግራይ ኃይሎች በሰብአዊ ምክንያት ወደቦቿን ለመክፈት ወስናለች። ይህም ውሳኔ የትግራይ የታጠቀ ስቃይ ለመከላከል የቆመ የሰብአዊ አቋም ተብሎ ተገልጿል። ይሁን እንጂ ኤርትራ መንግስት እስካሁን ይፋዊ ማስታወቂያ አላወጣም። የእርምጃ በኢትዮና ትግራይ ክልል ያለው ውጥረት እየጨመረ ባለበት የወጣ ሲሆን አንዳንድ ወገኖች ይህ የኤርትራ እርምጃ ከደብረ ጽዮን ገብረ ሚካኤል አጀንዳ ጋር ግንኙነት ሊኖረው እንደሚችል ይገምታሉ። ከዚህ ቀደም ደብረ ጽዮን ገብረ ሚካኤል የሚመራ ቡድን ከኤርትራ ጋር መተባበሩን ኢትዮጵያ በመቃወም ክስ አውጥቶ የሚል ክስ ቀርቦ ነበር። አንድ የስዊድን የሚኖሩ የኤርትራ አክቲቪስት ይህን እርምጃ ፖለቲካ ሳይሆን ሰብአዊ ላይ ያተኮረ መሆኑን ገልጿል። ኤርትራ የጦርነት ዋጋ እንደምታውቅና ለዚህም ነው ሰብአዊ እንደመረጠች ነው የተነገረው። በሌላ በኩል በዶክተር ገብረጽዮን ገብረ ሚካኤል የሚመራው ህወሓት ኤርትራን የትግራይ መሬት በህገወጥ መንገድ በመያዝና ዘር በማጥፋት ሲል ከሷል። በአሁኑ ወቅት በኤርትራና በዶክተር አብይ አህመድ መካከል ያለው ግንኙነት የሻከረ መሆኑን ተጠቁሟል። የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረሩ የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዳስወጣ ጠየቀ። የትግራይ ህዝብ የወረረውን በጠንካራ ሀገራዊ አንድነት በመታገል ህልውና ግዛቱን አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስ ታግሏል። አሁንም እየተዋጋቸው ያሉ የትግራይ ተወላጆች ለማንበርከክ ህልውናውን ለመንጠቅና መሬት እንዲነጠቅ በማሰብ ወደ ሀገራቸው የገቡት ወራሪዎች ናቸው ብለዋል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜው ያስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድን ተልዕኮውን ከተወጣ ይልቅ የትግራይ አቅም የማደፍረስ ግልጽ ተልዕኮ ይዞ እየሰራ ነው ሲል ወንጅሏል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ የሚንቀሳቀሱ ኃይሎች ጋር በመቀናጀት ከመሰረታዊ አጀንዳ ጋር በማፈንገጥ የትግራይ ህዝብን ተወያይቶ የማስፈጸም አቅም ለማዳከም ይገኛል ብሏል። የፕሪቶሪያው ስምነት ለጠላት ስር ለሚኖረው ህዝባችን ነጻ ለማውጣት በስደትና በስደተኞች ካምፕ የሚገኙ ወገናችን በሰላም እንዲመለሱና ትግራይ ሉዓላዊ መሬት እንዲረጋገጥ መስራት የሁሉ አቋማ አጀንዳ ነው ብለዋል። የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወ ረረም የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ በወራሪው ኃይል ህዝባችን ላይ እየደረሰ ያለው ስቃይና ሞት ለማስቆም በገባው ስምነት መሰረት እንዲወጣ እንጠይቃለን ብለዋል። ከፈጣሪ ጋር ያለ ግንኙነት እኔና እሱን የምናውቀው ስትል ቁንጅና ካለውቱ ብዙ ጣጥ አለው ቁንጅና በጊዜው ልንጠቀምበት ይገባል ስትል ተናገረች። በጊዜው ብዙ ሰዎች በማማለልና አፍ በማስከፈት ቆንጆ ነበር። አሁን እንደምታይ ቆንጆ ነኝ። ሌላው ደግሞ ትውት ሴት ነበር። በዚህ ጸጋ ይኮራለሁ ብላለች። ፌስቡክ አንቻርጅ ተሻል ለምንድን ነው ቤተክርስቲያን የማታችው ዘፈን ለምን አታቆም? ይላሉ ሰይፉ ለዚህም ወጣቶች አይደሉም። እርግጠኛን እንዲህ የሚሉ ሰዎች የኔን እኩያዎች ናቸው ብላለች። ወጣቱ ትሉድ ይህን አያስብም። የሰው አስተያየት ጥሩ ነው ግን ከፈጣሪ ጋር ያለው ግንኙነት እኔና እሱን የምናውቀው ሰው ባይፈርደው እላለው ስትል ተወዳጇ ድምፃዊ ኩኩብ ሠብስቤ ተናግራለች። ኢትዮጵያ ሁሉም ተሽከርካሪ ሰሌዳዎች ላይ ኢቲ የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢቲ በሚል መለያ እና ኢትዮጵያ ካርታ ያለባት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚደረግ ነው መመሪያ ጸደቀ። ለትራንስፖርትና ሎጂስቲክ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ ተሽከርካሪ ሰሌዳ ላይ የሚቀመጠ የተለያዩ ክልሎች እና የከተማ አስተዳደር መለያ አላካተተም። ሚኒስትሩ በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ 2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያሉት ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ ተሽከርካሪዎች መለያ ቁጥር ሰሌዳን መለወጥ ያስፈለገበት ዋነኛው ምክንያት ኢትዮጵያ የተቀበለችው ዓለም አቀፋዊ ስምነት ወይ መሰረት ያደረገ እንዲሁም እና የነበሩ አሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሀሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው ተሽከርካሪዎች መለያ ቁጥር የሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር በወጣው መሰረት በመላ ኢትዮጵያ አገልግሎት የሚውሉ የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደርጓል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው መመሪያ ክፍል ሁለት ስር ለተሽከርካሪ መለያ ቁጥር ሰሌዳ አይነቶች እና ምልክቶች በሚል እንደተጠቀሰው ሁሉም ተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያ የሚያመለክት አጭር ጽሁፍና የሀገሩ ካርታ ይኖራቸዋል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ የኢትዮጵያ ካርታና ሀገራዊ ባጸደቀቸው ዓለም አቀፋዊ ስነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግእዝ ፊደላት የላቲን ፊደላት ይዘው እንዲኖሩ ይደረጋል። በተጨማሪም ሚኒስትሩ የመለያ ሰሌዳ አሰጣጡ ሶስት የላቲን ፊደላት አራት ቁጥሮችን በመጠቀም ተከታታይ ቁጥሮት ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ እንደሚደረግ መመሪያ ተገልጿል። ሚኒስትሩ ተሽከርካሪዎች የመለያ ቁጥር ሰሌዳ የቀለም ህብርና ፊደላት፣ በተጨማሪም የመለያ ቁጥር ሰሌዳዎች ሲመረቱ ለቁጥጥርና ለመዝገባ አላማ የሚያገለግሉ መረጃዎችን እንደሚሰጡና ሚስጥራዊ ምልክቶች እያንዳንዱ ሰሌዳ አይነት እንዲኖረው ይደረጋል። በዚ መሰረት የመለያ ቁጥር ሰሌዳ ተሽከርካሪዎችን ባልተቤት የሚሰጡት አገልግሎት እና ኃላፊት አጠቃቀም የሚያመለክት ቀለማት እንድኖረው ሌሎች መለያዎች እንድኖራቸው መመሪያ ላይ ተጠቅሷል። በዚህም መሰረት በኤሌክ ትሪኒክ እና ታዳሽ ኃይሎች የሚሰሩ ተሽከርካሪ ሰሌዳ ከሌሎች የተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሁፍ መለያ እንደሚይዙ መመሪያው ላይ ሰፍሯል። ከዚህም በተጨማሪም ልዩ መግለጫ ያለው የተለየ መለያ ቁጥር ሰሌዳ የሚፈልጉ ግለሰቦች የሚያቀርቡ ጥያቄ መሰረት ለሚጠይቁት እንደ ሁኔታ በልዩ ሁኔታ ሊሰጣቸው እንደሚችል ሚኒስትሩ መመሪያ ያስረዳል። መመሪያ እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም የተመዘገቡ ተሽከርካሪዎች ላይ ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞ ሰሌዳ ለመዝጋቢው አካል ለመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ በመውሰድ እንደሚኖርባቸው መመሪያው ላይ ተጠቅሰዋል። ተሽከርካሪዎች ነባሩ ሰሌዳ መመለስ አዲሱን የሚወስድ ሚኒስትር በሚያዘጋጀ ጊዜ ሰሌዳ መሰረት እንደሆን መመሪያው ገልጿል። በአፄ ምኒልክ ዘመን የመጀመሪያ ተሽከርካሪ ወደ ኢትዮጵያ ከገባበት ጊዜ አንስቶ ለመኪና የመለያ ቁጥር መስጠት እንደተጀመረ የሚነገራ ሲሆን ከዚህ በኋላ ወደ ስልጣን በመጡ አስተዳዳሪ በሀገሪቱ ቢያንስ ሶስት ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉስ ኃይለስላሴ ዘመን የነበረ የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው የኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጓል። የኢህአዴግ ዘመን አገልግሎት ያበቃውና እስካሁን በስራ ላይ ያለው ተሽከርካሪ መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጭ አብዛኛው የሚንቀሳቀሱ ክልሎችና የከተማ አስተዳደር ስም ሁለት የፊደላት የያዙ ናቸው ሲል መረጃዎች ያሳያሉ። አነጋጋሪው የትራምፕ ጋርድ ግራ በሚያጋባ ውሳኔዎችና የአሜሪካን ጥቅም በማስከበር ስም እየወሰዱ ባለው ተገቢ ያልሆነ እርምጃ ወዳጅና አድናቂው ሳይቀር ፊቱን እያዞረባቸው ያሉት የአሜሪካው ፕሬዚዳንት በምርጫ ዘመቻቸው ወቅት ከተሞከረባቸው የግድያ ሙከራ በኋላ ጥበቃቸው ለየት ያለ ሆኗል። በምስሉ ላይ የሚታየው ሮበር ቦኮብ የሚባል ቅርጽ የወጣለት የትራምፕ ጋርድ ነው። ይህ ጋርድ በምስሉ ላይ እንደሚታየው የትም ቦታ ላይ ትልቅ ጥቁር ካፖርት ለብሶ የግራ እጁን ትንሽ ጣት በቀኝ እጁ ይዞ ነው። ትንሽ ጣት አይለቃትም፣ ተጀምሮ እስኪያልቅ ድረስ ራሷን ይዞ በአይኖቹ ዙሪያውን በፍጥነት እየቃኝ ትራምፕን ይከታተላል። ለምንድን ነው ትንሽ ጣቱን ይዞ የሚከተለው ከተባለ፣ ምክንያቱም ይህ ሰው ላይ ትንሽ ጣቱን ይዞ የሚታየው ሁለት እጆቹ የእውነት እጆች አይደሉም። አርቲፊሻል የፕላስቲክ እጆች ናቸው። እሱ የእውነት እጆች ያሉ በካፖርቱ ውስጥ ነው የተቀባበለ አውቶማቲክ መሳሪያ ይዘው ነው እንጂ እጁ ከመሳሪያው ርቋል ብሎ አጋጣሚ ሊጠቀም የሚሞክር አጥቂ ካለ የዚህ የሮብ ካፕ የጥይት ሲሳይ መሆኑ ነው። ሮብ ቦኮፕ በጋዜጠ ካሜራ ውስጥ መነጋገሪያ ከሆነ በኋላ ምናልባት ሰንሰለት ዘዴ ይዞ ይመጣ ይሆናል። የእስራኤል እሳት አደጋ ሰራተኞች በእስራኤል ዙሪያ ተከስቶ የነበረው 48 ሰዓት ያስቆጠረው ሰደድ እሳት ለመቆጣጠር ጥረት ማድረጋቸው ቀጥሏል። የፈረንሳይ ፕሬዚዳንት ኢማሎ ማክሮ አደጋውን ለመከላከል ይረዳ የተባለ ቁሳቁስ ድጋፍ ማድረጓን ተገልጿል። ትናንት ጀምሮ በኢየሩሳሌም ቴልአቪቭ አውራ ጎዳናዎች ጨምሮ የተዘጉ ዋና ዋና መንገዶች ለእንቅስቃሴ ክፍት እየተደረጉ መሆኑን የሀገሪቱ ፖሊስ አስታውቃል። ሰደድ እሳቱ ረቡዕ ዕለት ከተከሰተ በኋላ ፖሊስ በኢየሩሳሌም ወደ ቴልአቪቭ የሚወስደው መንገድ በመዘጋት በሺ የሚቆጠሩ ነዋሪዎች እሳቱ በተከበበት አካባቢ እንዲወጡ አድርጓል። ተገልጿል። 163 እሳት አደጋ ተከላካይ ቡድኖች አስራ ሁለት አውሮፕላን አደጋ ለመቆጣጠር እየሰሩ መሆናቸውን የእስራኤል የእሳት አደጋ መከላከያ ገልጿል። የነፍስ አድን ሰራተኞች እስካሁን ሁለት ነፍሰ ጡር እናቶች እና ሁለት ህጻን ጨምሮ በጭስ ለታፈኑ አቃጥሎ ለደረሰባቸው 23 ሰዎች ሕክምና ማድረጉ ተገልጿል። በጠቅላይ ሚኒስትር ቤንጃሚን ኔታናሁ እሳት ወደ ኢየሩሳሌም ሊዛመት በሚችል በማስጠንቀቂያ ብሔር አስቸኳይ ጊዜ አዋጅ ማሳወጃቸው ታውቋል። ሮቹ የአደጋ መከላከያ ጥረቱን በማገዝ የተሰማሩ ሲሆን በአደጋው ምክንያት በርካታ የነፃነት ቀን በዓል ዝግጅት ተሰርዘዋል። ከፍተኛ ሙቀትና በኃይለኛ ንፋስ እየታገዘ በደን የተሸፈነ አካባቢ በፍጥነት በመዛመት ላይ ያለው እሳት ለመቆጣጠር እርብርብ በመደረግ ላይ ነው። ታንዛኒያ የአሜሪካ ዶላርና ሌሎች የውጭ ምንዛሪዎችን በሀገር ውስጥ ግብይት መጠቀም አገደች። ታንዛኒያ ባንክ በሀገር ውስጥ ለሚደረግ ሁሉም አይነት ውስጥ ግብይቶ የክፍያ የአሜሪካ ዶላር ጨምሮ የውጭ ምንዛሬ መጠቀም በይፋ አግዷል። እንደ አውሮፓ አቆጣጠር ማርች 28 ቀን 2025 በመንግስት ጋዜጣ ላይ የታተሙ አዲስ የውጭ ምንዛሬ ደንብ የታንዛኒያን ሽልንግ ቀጣይነት ያለው የዋጋ ቅነሳ ለማስቆም ያለመ ነው። በታንዛኒያ ውስጥ ያሉ ሁሉም እቃዎች፣ አገልግሎቶች ከእንግዲህ በታንዛኒያ ሽልንግ ብቻ ነው ሲሉ ማብራሪያ ሰጥተዋል።